የታናሽና ታላቅ ጭቅጭቅና ድብድብ ምክንያት ቤታችሁ የጦር ሜዲያ ያህል ተሰምቷችሁ እና ማረፍ ተስኗችሁ ያውቃል። በትንሽ ነገሮች ስመጨቃጨቅ ደግሟችኋል ከሆነ ይህ ቪዲዮ ለእናንተ ነው። ከታናሽና ታላቅ መካከል የሚፈጠር አለመግባባት ያለ ቢሆንም በጊዜ ካልተፈታ ቅሬታና ውጥረትን ያስከትላል። አልፎም ተርፎ በልጆቻችሁ ስሜታዊ ደህንነት ላይ ተጽዕኖ ሊያሳድር ይችላል። ዜና ትጨነቁ። በዛሬው ቪዲዮአችን የታላቅና ታናሽ ግጭቶችን ወደ ፍቅር መለወጥ የሚያስችላችሁ ማለቅ የሌለው ግጭቶችን መፍታት ብቻ ሳይሆን ልጆቻችሁን የእድሜ ልክ አክብሮትና እርስ በርስ እንዲዋደዱ የሚረዳችሁ በሳይንስና በባለሙያዎች የተረጋገጡ አራት ጠንካራ ስልቶችን አካፍላችኋለሁ። እስከ ቪዲዮ መጨረሻ ደግሞ አብራችሁን ከቆያችሁ እዚህ ላይ የሚያግዛችሁ ገራሚና ወሳኝ የሆነ ቲፕ እምጨምርላችኋለሁ። ወደ መፍትሄው ከመግባታችን በፊት ግን በታላቅና ታናሽ መካከል የሚፈጠሩ ግጭቶች ለምን እንደሆነ መረዳት ያስፈልጋል። እናም በጣም ከተለመዱ ምክንያቶች መካከል ሶስቱን እናያለን። የመጀመሪያውን ምክንያት ትኩረትን ለማግኘት የሚደረግ ፉክክር ነው። ልጆች በተፈጥሮ ከወላጆች ፍቅርንና እውቅናን ይፈልጋሉ። በተለየ መልኩ አንድ ወንድማቸው ወይንም እህታቸው የተለየ ትኩረት እየተሰጠው እንደሆነ ከተሰማቸው እንደነዚህ አይነት ግጭቶች ለመፈጠር ምክንያት ይሆናል። ሁለተኛው ለግጭት ምክንያት የሚሆነው ደግሞ ልጆች በውስጣቸው ያልተፈታ ስሜት ሲኖር ነው። ለምሳሌ እንደ ቂም፣ ጭንቀት፣ ፍርሃት፣ ቁጣ በሚኖርበት ሰዓት ለግጭት መንስኤ ሊሆን ይችላል። ሶስተኛው ምክንያት ደግሞ የተለያየ ማንነትና የእድገት ደረጃ ሲኖር ነው። ታላቅ ልጆች ኃላፊነት እንዳለባቸው ስለሚሰማቸው ታናናሾች ድንበር በሚያልፉበት ጊዜም ግጭቶች ሊፈጠሩ ይችላሉ። ስለግጭቶች ምክንያቶች ይህን ያህል ስካልን፣ አሁን ደግሞ ወደ መፍትሄው ይሁን ንግባ። የመጀመሪያው ከታላቅና ታናሽ መካከል የሚፈጠር ግጭትን ለመፍታት ማድረግ ያለባችሁ ለስሜታቸው እውቅና መስጠት ነው። መደባደባችሁን አቁሙ ብቻ ከማለት ሁለታችሁም እንደተናደዳችሁ አውቃለሁ፣ አሁን ግን ተረጋግተን እናውራ በሏቸው። ይህም ለስሜታ ቸው ዋጋ እንደሰጧቻቸውና ግጭቶችን የመፍታት ጥበብን ታስተምሯቸዋላችሁ። ሁለተኛው መፍትሄ ደግሞ ግልጽ የሆነ የቤት ውስጥ ህግን ማውጣት ነው። የስራ ቦታ ላይ ምንም አይነት ህግና ደንብ ባይኖር አስቡት እስቲ፣ ሥርዓት አልበኝነት ነው አይደል? የሚስተዋለው ለቤትም ሁኔታው ተመሳሳይ ነው። ለልጆች ግልጽ የሆነ የቤት ውስጥ ደንቦችን ማውጣት ልጆች ገደቦቻቸውን እንዲያውቁ ጥቅም ከማስገኘቱም በላይ ልጆች ጠብ ሲፈጠር በራሳቸው እንዲፈቱት ይረዳቸዋል። እንዴት እንደምታወጡ ትንሽ ነገር ልንገራችሁ ሰቡ አንድ ላይ በጋራ በመሆን ቀላልና ግልጽ የሆኑ ህጎችን ጻፉ። ለምሳሌ መሰዳደብ አይቻልም፣ መደባደብ አይቻልም። ማድረግ የምትፈልጉትን ነገር ለማድረግ ተራ መጠበቅ አለባችሁ። እንደዚህ አይነት የመሳሰሉትን ህጎችን በማውጣት እና በመጻፍ የሚታይ ቦታ ላይ መለጠፍ። እዚህ ጋር አንድ ወሳኝ ነገር ልንገራችሁ። ህጎችን ሲተላለፉ ልጆቹን ከመቅጣት ይልቅ ሎጂካል የሆኑ ኮንስኬሶችን ተጠቀሙ። ለምሳሌ በመጫወቻ ከሆነ የተጣሉት ወይንም የተደባደቡት መጫወቻውን ለተወሰነ ጊዜ ማንሳትና ከእነሱ በማራቅ መቅጣት። ይህም መደባደባቸው ምን ያህል ተጽዕኖ እንዳሳደረባቸው በደንብ እንዲረዱት ያደርጋቸዋል። ሶስተኛው ይሄ ደግሞ ልጆች ጤናማ የሆነ ግጭት አፈታትን ማስተማር ነው። ሰላም የሰፈነበት ቤትን ለማግኘት ቁልፉ ነገር ከጸብ መራቅ ማለት አይደለም። ልጆች እንደነዚህ ያሉ ግጭቶችን ሲፈጠሩ በሰላማዊ መንገድ መፍታት የሚችሉበትን መንገድ ማስተማር ማለት ነው። ለዚህም የሚረዳችሁ አንድ ቴክኒክ ልንገራችሁ። ቴክ ኢት አውት ይባላል። ይህም ቴክኒክ ሶስት ዘዴዎችን ይዟል። የመጀመሪያው ብሪዝ ነው ኦም ብሎ መተንፈስ ማንኛውንም ሪአክት ከማድረጋቸው በፊት ዲፕ የሆነ ብሪዝ እንዲያደርጉ ማድረግ ሁለተኛው ደግሞ ሳያቋርጡ መስማት በተራ ያለማቋረጥ እንዲሰሙ በተራቸው ደግሞ እንዲያወሩ ማድረግ ሶስተኛው ዘዴ ደግሞ አቋማቸውን ለማቀራረብ መሞከር ወይም ደግሞ ዊንዊን መፍትሄን ማበረታታት ያስፈልጋል ለምሳሌ ሁለቱም አንድ አይነት መጫወቻ በተመሳሳይ ጊዜ ለመጫወት ቢፈልጉ ይህን እንዴት ብናደርገው ነው ፍትሃዊ የሚሆነው ብላችሁ ራሳቸውን ጠይቋቸው ራሳቸው መፍትሄ እንዲያመጡ አድርጉ ይህም ልጆች ከድብድብ ይልቅ ሀሳባቸውን ተረጋግተው እንዲገልጹ ያደርጋቸዋል አራተኛ መፍትሄ ደግሞ ማወዳደርና አድሎን ማስወገድ ነው ማወዳደር ለግጭት ነዳጅ የሚሆን ትልቅ መንስኤ ነው ትንሽም ኮሜንት ብትሆን ለምን እንደ እህት ለምን እንደ ወንድማ አትሆንም የምትለዋ ቃል በራሷ ልጆች ላይ ትልቅ ቂምና ቅናት እንዲፈጠር ያደርጋል ልጆቻችሁን ከማወዳደር ይልቅ የእያንዳንዱን ልጅ ጠንካራ ጎን እያነሳችሁ አበረታቷቸው ለምሳሌ የፈጠራ ችሎታን ወድልሃለሁ ችግሮችን የመፍታት ብቃትህን አደንቅልሃል፣ የመሳሰሉትን የልጆቻችሁን ጠንካራ ጎን እየፈለጋችሁ አበርቷቸው። እዚህ ጋርም አንድ ወሳኝ ነገር ልንገራችሁ። ከእያንዳንዱ ልጆቻችሁ ጋር አስር ደቂቃ ብትሆን ጊዜን ስጧቸው። ለየግል የምትሰጧቸው ትኩረት ትንሽም ደቂቃ ብትሆን፣ ቅናትንና ግጭትን በመቀነስ ረገድ ትልቅ ሚና አለው። አሁን ደግሞ ቃል በገባሁላችሁ መሰረት በጣም ኢፌክቲቭ የሆነውንና ወሳኝ የሆነውን ቲፕ ልነግራችሁ ነው። እሱም በቲም ወርክ የሚሰሩ አክቲቪቲዎችን ፈጠሩ ናቸው ከታናሽና ታላቅ መካከል ያሉ ግጭቶችን ለማስቆም ምርጡ መንገድ ልጆችን እንደ ቲም እንዲሰሩ ማድረግ ነው። ለዚህም እንዲረዳችሁ እና ከመካከላቸው ያለውን ግንኙነት ለማጠናከር እንዲያገዛችሁ እንደነዚህ ያሉ መንገዶችን መጠቀም ትችላላችሁ። ለምሳሌ በጋራ የሚሰሩ ቻሌንጆችን፣ አንድ ላይ ሊሰሩ የሚችሉ ስራዎችን መስጠት፣ አንድ ላይ ቀለል ያለ ነገር ኩክ እንዲያደርጉ ወይንም ደግሞ እንዲያጸዱ ወይንም ሌላ ሀላፊነቶችን መስጠት። ሌላኛው ደግሞ የየራሳቸው የሆነ ኃላፊነትን ስጧቸው። እንዲሁም ደግሞ ሞ ለታላቅም ለታናሽም እርስ በርስ ሊረዳዱበት የሚችሉበትን ትንንሽ ስራዎችን ስጧቸው። ልጆች አንድ ላይ በጋራ አብሮ ሲሰሩ እርስ በርስ የሚተያዩት እንደ ተቀናቃኝ ሳይሆን እንደ ቡድን ነው። ይህም ከመካከላቸው ግጭት እየቀነሰ እንዲሄድ ይረዳቸዋል። ልጆችን ለስሜታቸው እውቅና በመስጠት ግልጽ የሆኑ የቤት ውስጥ ሕጎችን በማውጣት ጤናማ የሆኑ ግጭት አፈታቶችን በማስተማር እንደ ቴክት አውት አይነት ቴክኒኮችን በመጠቀም እርስ በርስ ማነጻጸርን በማስወገድ በጋራ የሚሰሩ ስራ ስራዎችን በመፍጠር ቤታችሁን ሰላማዊ እንዲሁም ደግሞ እርስ በርስ የሚዋደድና የሚከባበር ቤተሰብን መፍጠር ትችላላችሁ። እናንተ የትኛውን ዘዴ ለመጠቀም አስባችኋል? በዚህ ሳምንት ሞክራችሁ በኮሜንት ላይ ብትነግሩን ደስ ይለናል። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ለሌሎች ወላጆች ሼር ማድረግ አትርሱ። ለወላጆች አስፈላጊና ጠቃሚ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ ሁሌም የሚለቀቁ ቪዲዮች እንዳያመልጧችሁ ደግሞ የደወል ምልክቱን መጫን አትርሱ። ለአብሮነታችሁ እናመሰግናለን